ሆኖ ከሚሰራቸው ስራዎች እዚህ ስፍራ ላይ የተገለጸው የማንጻት አገልግሎት ነው፣ የማጠብ አገልግሎት ነው። በእግዚአብሔር ቀኝ ሆኖ ከሚሰራቸው ስራዎች ግን የሱ የሆኑት ከአባቱ የተቀበላቸው ልጆች ደግሞ የት ነው ያሉት? ሰይጣን በሚገዛው ክልል ውስጥ ነው ያሉት። እና ምን ይሻላል? ይወዳቸዋል አይደል? የሚወዳቸው ከሆነ አንድ ነገር ማድረግ አለበት። ምን አለ እዚህ ሰይጣን እስካለ ድረስ ምን አለ? ብዙ ተጽዕኖ አለ፣ ብዙ ቆሻሻ ነገር አለ። በዚህ ምድር ላይ ሲመላለሱም አይነካቸው ነገር የለም። እና እንዴት ነው ምን ይደረግ? እዛው በግርማው ዙፋን ቀኝ በክብር ተቀምጦ ከነሱ የሚላከውን ዝማሬ አምልኮ በመቀበል ብቻ ይቀጥል? ኖ ኖ ፍቅር ከዚህ አልፎ ሄደ። ልክ ሁሉን በእጁ አሳልፎ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ ሲያውቅ ጨረስኩ ብሎ በቀፎይ ማለት ነበረበት አይደል? የሆነው ግን ምንድን ነው? ከእራት ተነሳ፣ ልብሱን አኖረ ይለናል። ማበሻ ጨርቆ ወስዶ ታጠቀ እንዴ! በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብ እና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ሐዋርያው ጴጥሮስ ጌታ ኢየሱስ በእግዚአብሔር ቀኝ የተቀመጠበትን መቀመጥ ሲናገር ምንድን ነው ያለው? እንግዲህ እናንተ ሰቅላችሁ የገደላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው በእርግጥ ይወቅ፣ የእስራኤል ወገን በእርግጥ ይወቃል። ስለዚህ በእግዚአብሔር ቀኝ ሲቀመጥ ጌታ የተደረገበት ሁኔታ ነው ያለው። ስለዚህ ሁሉም በእጁ አሳልፎ ሲሰጠ የጌትነት ስፍራ ላይ ነው ያለው። የጌቶች ጌታ የሆነበት ቦታ ነው ያለው። እሱ ነው የታየው። ግን ያደረገው ነገር የአገልጋይነት ስራ ነው። ከራት ተነሳ ወገቡን ታጠቀ፣ ውሃ ጨመረ፣ ማበሻ ጨርቅ ያዘ፣ እግራቸውን አጠበ። ምንም እንኳ ሁሉ በጀ ቢሆን ምንም እንኳ ጌታ ብሆን አገልጋይነቴን ግን እቀጥላለሁ እያለ ነው። እግዚአብሔር ይመስገን። ዕብራዊ ባሪያን ያስታውሰናል። ያ ሁላችሁም እንደምታስታውሱት እንደምታውቁት ዕብራዊው ባሪያ ጆሮውን በወስፌ ተበስቶ እስከ ወዲያኛው ለጌታው ባሪያ ሆኖ እንዲቀጥል የተስማማው ለምንድን ነው? የፈለገው ለምንድን ነው? ምክንያቱ ምንድን ነው? አንደኛ ጌታዬን እወዳለሁ፣ ሁለተኛ ሚስቴን እወዳለሁ፣ ሶስተኛ ልጆቼን እወዳለሁ። ስለዚህ ነፃ አልወጣም። መብቱ ቢኖረኝም፣ ከሰባት ዓመት በኋላ ነፃ የመውጣት መብት ቢኖረኝም ነፃ አልወጣም። ሚስቴና ልጆቼን ትቼ ጌታዬን ትቼ አልሄድም። ከቀጠልክ እኮ ባሪያ ሆነ ነው የምትቀጥሉ። ልሁን፣ ላገልግል። ጌታዬን ሚስቴ፣ ልጆቼን ማገልገል እፈልጋለሁ። ምንድን ነው ይህን ያደረገው? እወዳለሁ። እወዳለሁም የሚለው ቃል ነው የወደዳቸውን እስከ መጨረሻው እስከወደዳቸው ድረስ ጌታ ኢየሱስ ክርስቶስ እነሱን ማገልገል ደስ አለው። ይሄ ብቻ ይመስላችኋል? በዚህ በጸጋው ዘመን ብቻ ይመስላችኋል? ገና ወደፊት በክብር ሲገለጥ በምናውቀው በዚያ ዘመን እንኳን ሲተጉ የሚያገኛቸውን እነርሱ ታጥቆ በማዕድ ያገለግላቸዋል አይልም? ቃሉ ይላል። ክብር ለጌታ ይሁን። እንደዚህ አይነት ነገር ደስ ይለዋል ጌታችን ኢየሱስ ክርስቶስ። ልክ ነው፣ ስራውን ጨርሷል፣ በማዳን ስራውን የሚጠበቅበትን እንደ ዓላማ እንደ ግብ የተመደበለትን ነገር ጨርሷል ማለት በቃ፣ አሁን የሚያስገድደው ነገር የለም አልሰራህም የሚባልበት ነገር የለም። ያበቃ ነገር ነው። ለእሱም ብድራቱን ተቀብሏል። ግን ታዲያ ለምንድን ነው የሚቀጥለው ያልን እንደሆነ ፍቅር፣ እስከ መጨረሻው የዘለቀ ፍቅር ደስ ይለዋል። ዛሬ ኢየሱስ በላይ በሰማይ ለእያንዳንዳችን ጌታ ነው። ክብር ለስሙ ይሆን። ልንገዛለት፣ ልንፈራው፣ ልንሰግድለት የሚገባው ጌታ ነው። ግን ያ ጌታ እዚሁ ላይ እኮ ተጠቅሷል። እሱም ራሱ ተናግሮታል። እናንተ መምህርና ጌታ ትሉኛላችሁ እኮ እንዲሁ ነኝና መልካም ትላላችሁ እኮ። ጌታ ማለታችን መልካም ነው። ኢየሱስ ጌታ ነው እንላለን። ዋናው ምስክርነት ይሄ ነው። ይሄን ደግሞ የምናገናኘው ከሙታን ከመነሳቱ ጋር ነው አደል? እግዚአብሔር ከሙታን እንዳነሳውም ጨምረን ይመሰክራለን። ይሄ ደግሞ በመንፈስ ቅዱስ ካልሆነ በቀር በሌላ መምንም ማድረግ አይቻልም። አዎ ጌታ ነው፣ ግን ያላስተዋልነው በላይ በሰማይ እኛን የሚያገለግል ጌታ ደሰ የሚያገለግል ባሪያ እኮ በቃ ሥራውን የሚያገለግል ጌታስ ከሥራው ውጭ ነው አይደለም ጌታ የባሪያን ስፍራ ይዞ ሲያገለግል አስቡት። በጌትነት የተቀመጠ እርሱ በአገልጋይነት ሲቀጥል አስቡት። ከፍቅር ውጪ ይሄንን ምን ሊያመጣው ይችላል? እንዴት የተወደድነን ወገኖቼ፣ ለእኛ ይሄ እንዴት ነው የሚተርፈን? ዛሬም ጌታ ኢየሱስ ክርስቶስ ውሃ አለው። ዛሬም እኛን ማጠብ ደስ ይለዋል ያዕቆብ ላይ ነው አይደል ምዕራፍ አንድ በዓለም ከሚገኝ እድፍ ሰውነትን መጠበቅ ይላል ስለዚህ በዓለም የሚገኝ ብዙ እድፍ አለ ብዙ ቆሻሻ አለ ሰይጣን የደፋው አሁንማ ተዉት ሚዲያው አንድ መንደር አድርጓታል ዓለምን እና ጥሩ ነበር ንጹሕ ውሃ ቢሰራጭ ጥሩ ነበር ክሊን ንጹሕ አየር ቢነፍስ፣ ግን በተፈጠረው ኔትወርክ ሰይጣን በአንድ ቦታ የጠመቀውን እድፍ ቆሻሻ እየደፋበት በሁሉም ክፍለ ዓለም ያቆሻሻ በተመሳሳይ ጊዜ ዓለማችን እንዴት እየቆሸሸች እንዴት እየባሰባት እንደሄደች ግልጽ ነው። በአይናችን ፊት ያለን ባፍንጫችን ፊት ያለን። ታዲያ የኢየሱስ የማጠብ አገልግሎት ከመቼውም ጊዜ ይልቅ ለእኔና ለእናንተ ዛሬ አያስፈልገንምን? አዎ፣ የሚገርማችሁ ይህ የማጠብ አገልግሎት ዛሬ ጌታ ኢየሱስ ለቤተ ክርስቲያን ያለውን የአሁን ዘመን ፍቅር ያሳያል። ቤተ ክርስቲያንን ወዷታል። ወዶ ምን አደረገ? የራሱ ሊያደርጋት ሞተላት፣ ስለ እርሷ ራሱን አሳልፎ ሰጠ። አሁንስ ይወዳታል። ወዶ ምን እያደረገላት ነው? ቅድስትና አለነውር ትሆን ዘንድ ከቃሉ ጋር ወይም በቃሉ አማካኝነት በተደረገ የውሃ መታጠብ ቅድስትና አለነውር አድርጎ ሊያቀርባት ፈልጓል። አይደል? የአሁኑ ስራው ይሄ ነው። ኤፌሶን ምዕራፍ የምናውቀው ነው። ምዕራፍ አምስት ላይ ባሎች፣ ክርስቶስ ደግሞ ቤተ ክርስቲያን እንደወደዳት ሚስቶቻችሁን ውደዱ። ስለ መውደድ ነው እየተናገረ ያለው። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ለምን ሲባል እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተ ክርስቲያንን ለራሱ እንዲያቀርብ ፈለገ ይላል። በእርግጥ ፈለገ ከሚለው ነው የሚጀምረው። በነገራችን ላይ ፈለገ የሚለው የመጀመሪያው ምን ፈለገ? ቅድስትና አለነውር የሆነች ቤተ ክርስቲያንን ለራሱ እንዲያቀርብ ፈለገ፣ መጀመሪያ ነው። ይህም ፍላጎቱን ተግባራዊ ለማድረግ ግን ምን ጠየቀው? የኃጢአትን ደሞዝ መክፈል አለበት። ያም ሞት ነው። ስለዚህ ስለ እርሷ ራሱን አሳልፎ ሰጠ። ሁለተኛው ይሄ ነው። ከፈለገ ቀጥሎ ራሱን አሳልፎ ሰጠ። ከዚያስ ምን አደረገ? አሁን እንዳየነው በውሃ መታጠብና ከቃሉ ጋር አንጽቶ ቀደሳት። ይሄ አሁን የሚሰራው ስራ ሞተላትና አሁን ወደ ሰማይ ሄዶ በእግዚአብሔር ቀኝ ከተቀመጠ በኋላ አልተዋትም። እድፈት ባለበት ዓለም ውስጥ ነው ያለችው። የፊት መጨማደድ ባለበት ዓለም ውስጥ ነው ያለችው። ስለዚህ በቃሉ አማካኝነት በተደረገ የውሃ መታጠብ ቀደሳት፣ አነጻት፣ እያነጻት ነው። ይህን ሥራ እየሰራ ነው። ይሄ ፍቅሩን ይገልጣል። ግን ይሄ ብቻ አይደለም። ወረድ ብለን እንደምናነበው ከቁጥር ሰላሳ ማንም የገዛ ስጋውን የሚጠላ የለም ነገር ግን የአካሉ ብልቶች ስለሆንን፣ ክርስቶስ ደግሞ ቤተ ክርስቲያን ለቤተክርስቲያን እንዳደረገላት ይመግበዋል ይንከባከበውማል ይላል። እየተንከባከበ ይቀጥላል። ከዛ መጨረሻ ላይ ቅድስትና አለ ነውር የሆነችዋን ክብርት ቤተክርስቲያን ምን ያደርጋል? ለራሱ ያቀርባል። እግዚአብሔር ይመስገን እና ዛሬ በውሃ መታጠብ የማንጻት አገልግሎት አለው። ጌታ ኢየሱስ ክርስቶስ በሊቀ ካህናትነት የመማለድ አገልግሎት፣ በጠበቃነት ስለኛ የመቆም አገልግሎቱን ነው የምናውቀው አለን። ምናልባት እልፍ ካልን ደግሞ በእረኝነት የመጠበቅ አገልግሎቱን እናቃለን። ለበጎች ትልቅ እረኛ ስለሆነ ላይ ግን ከነዚህ ሁሉ ስራዎች ጋር አብሮ በእግዚአብሔር ቀኝ ሆኖ ከሚሰራቸው ስራዎች እዚህ ስፍራ ላይ የተገለጸው የማንጻት አገልግሎት ነው፣ የማጠብ አገልግሎት ነው። በእግዚአብሔር ቀኝ ሆኖ ከሚሰራቸው ስራዎች ዛሬ በላይ በሰውነት ሆኖ ከሚሰራቸው ስራዎች አይገርምም። ልቡ እዚሁ ነው። ለካም ለዛ ነው ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ እኔ በመካከል እሆናለሁ ያለው ምን ሊሰራ ነው ብላችሁ አታውቁም? ሰቅላ ባስወገደችው ዓለም ደካሞች በሆንን በእኛ መካከል እንዴት ነው ከሕያዋን ምድር ባስወገደችው ዓለም ተመልሶ እኛ መሃል ሊመጣ ያለው ለምንድን ነው? ምን ሊያረግ ይመጣል? እኛ ወደ እሱ ብንሄዳ እሱ ወደኛ እኛ ወደዚህ ክፉ ዓለም ትሉ ይሆን ፍቅር ግን እንዲህ አይልም በመካከላችን የሚገኝበት ምክንያት ስራ አለው ላልዳኑት ህይወት ይሰጣል ለመኑት ሲቆሽሹ ያጥባል በጎቹን ይጠብቃል ይመግባል። ይንከባከባል። ሥራ አለው። ሁሉን በእጆቹ በያዘበት በዚያ ስፍራ ላይ ተመችቶት ሽልማቱን ተቀብሎ ዘና ብሎ የሚኖር ጌታ አይደለም። ልቡን ከልጆቹ ጋር ያደረገ የእርሱ ከሆኑት ጋር ያደረገ እውነትም መስቀል ላይ ብቻ ሳይሆን ዛሬም የሚወደን ነገም የሚወደን እስከ መጨረሻው የሚወደን እርሱ ነው፣ ክብር ይግባው። ስምዖን ጴጥሮስ ለየት ያለ ባህሪ ያለው ሌሎቹ፣ እንግዲህ ሊያጥብ ጀመረ ተብሏል። የደቀ መዛሙርቱ እግር ሊያጥብ ጀመረ እና በታጠቀበት ማበሻም ጨርቅ ሊያብስ ጀመረ። ብዙዎቹ ታጥበዋል ማለት ነው ብለው እሱ የሚያደርገውን ነገር ገባቸውም አልገባቸውም፣ ዝም ብለው እየታጠቡ ነው። አሁን ስምዖን ጴጥሮስ ጋር ሲደርስ ጌታ ሆይ አንተ የኔ እግር ታጥባለህን? የመገረም ጥያቄ ነው። እንዴ ጌታ ሆይ አለ። ጌታ ሆይ፣ ጌታ በሚለው ሲለካው አንተ የኔ እግር ታጥባለህን? የማይታሰብ ነገር ነው እንደማለት ነው። በመገረም ያነሳው ጥያቄ ነው። ለምን ምን እንደሆነ ስላልገባው። ስለዚህ ጴጥሮስን ከመቆጣት ወይም በሌላ አቀራረብ ከማስተናገድ ይልቅ ጌታ ሊያስተምረው ነው የፈለገው። ኢየሱስም መልሶ እኔ የማደርገውን አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ይሄ ክፍል እንዴት ነው በእኛ ዘመን ብዙዎች የሚረዱት እግር ማጠብን ጌታ ለደቀ መዛሙርቱ ምን አስተማረ ትህትና አስተማረ ነው አይደል እንዴ ግን አሁን አታውቅም በኋላ ነው የምታስተውለው አለው ጌታ እንዴ ትህትና ቢሆንማ ተረድቶታል አይደል እንዴት አሁን አታውቅም ይለዋል እንደ ትህትናማ ተረድቶ አደል እንዴ አንተ የኔ እግር እንዴት ታጥባለህ እያለ ያለው ዝቅ ማለት የለብህም እያለው አደል እንዴ ጉዳይ በኋላ እንዴት ይህን ለመረዳት መንፈስ ቅዱስ ያስፈልጋል በኋላ መቆየት ያስፈልጋል አሁን ተረድቶት የለ እንዴ ስለዚህ ምናለው ጌታ ኢየሱስ ክርስቶስ እኔ የማደርገው ከዚህ የዘለለ ነገር ነው አሁን አንተ አሁን አታውቅም አለው አሁን አታውቅም በኋላ ግን ታስተውለዋላ ለበኋላ ማስተዋል የተተወ ነገር ነው ስለዚህ ከእግር ማጠብ ያለፈ ነገር አለው ማለት ነው። ከዚህ ወገቡን ታጥቆ ማበሻ ጨርቅ ይዞ ውሃ አድርጎ እግራቸውን ከሚያጥብበት ነገር ያለፈ ነገር አለው ማለት ነው። ይህም መንፈሳዊ ማጠብ እንደሆነ ልብን ማንጻት እንደሆነ እንገነዘባለን። ጴጥሮስም ይህ ወደ ጎን ተውና ጌታ የተናገረውን ማለት ነው የኔን እግር ብሎ ትልቅ ፍርድ ፈረደ። የኔን እግር ለዘላለም አታጥብም። አንተ ጌታ ሆነህ እያለህ የእኔ ንግር ለዘላለም አታጥብም። ይኸው ሰዎች አሁን ላይ ሆነው በዘላለም ጉዳይ ላይ ይህን ያህል ይፈርዳሉ። እንዲሁ ጌታ ለአፉ አሳልፎ ቢሰጠው ጴጥሮስ ምን ይውጠው ነበር? በቃ እሺ ለዘላለም አላጥብህም ቢለው ኖሮ እግዚአብሔር እንኳን ሰወረን። ኢየሱስ እንደ ጴጥሮስ አይደለም እንደ ራሱ አይደለም። ጌታ ኢየሱስ እንደኛ ቢሆን ኖሮ ምን ይውጠን ነበር? እኛ ለምንለው ለምንናገረው ነገር አሳልፎ ቢሰጠን ቢተወን የት እንገባ ነበር? ወገኖቼ ለዘላለም አታጥበኝማል። ግን ሲሪየስ በሆነ መንገድ አናገረው። አሁን ኢየሱስም ካላጠብኩህ ከእኔ ጋር እድል የለህም ብሎ መለሰለት። ይሄ በጣም እስካሁን ራሱ ጴጥሮስ እኮ ራሱን ከጌታ ጋር እድል እንዳለው አስቦ እንደው ማክበሩ ነው በሱ ቤት አይደል፣ አታጥበኝም እያለ የሚ ጉዳዩ ግን ከኢየሱስ ጋር ያለውን ግንኙነት የሚወስን ሆነ። ከእኔ ጋር ያለህን እድል ይወስናል። ካላጠብኩ ከእኔ ጋር እድል አይኖርህም። የለህም አለው። ሲሬስ ሆነበት ዲ ምን ቢሆን ነው እጄንንም አሳልፍ ያልሰጥም ከእሱ ጋር ያለኝን እድል ምንም ይሁን እንደሱ ከሆነ አለና ጴጥሮስ ያው የምታውቁት ነው፣ ወዴት እንደሚስፈነጠር አስቡት፣ የት ጋር ሄዶ እንደሚስፈነጠር። ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም፣ እንደሱ ከሆነ አሁን ሁሉም እጄም አለ እራሴም አለ። ስለዚህ ሁለንተናዬ እግሬም ብቻ አይደለም ሁሉም ሁሉም ቆሻሻ ነው። እንደሱ ከሆነማ ሁሉም ካንተ ጋር ህብረት ማድረግ አለበት። እግሬ ብቻ ነው እንዴ ካንተ ጋር ድል የሚኖረው? እራሴም እግሬም ሁለንተናዬ አለ። አሁን ወደ ፖይንቱ መጣ። ፈቀደ ለዘላለም ያለው ሰውዬ በሰኮንድ ነው የተገለበጠው። እግሬን አታጥብም ያለው ሰውዬ ሁለንተናዬን። ከዛ በኋላ አሁን ትክክለኛውን መለኮታዊ እውነታ ነገረው። ምን አለው? የታጠበ አለው እግሩን ከመታጠብ በቀር ሌላ አያስፈልገው። አሁን እያደረገ ያለውን ነገር እየነገረው ነው። እኔ እያጠብኩ ያለሁት የታጠቡትን ነው እያለው ነው። የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም። ስለዚህ የኔ ትኩረት እግር ላይ ነው። አሁን አሁን የእግር ማጠብ ነው። ስለዚህ ዮሐንስ 13 እግር ላይ ያተኩራል። ወደፊት ዮሐንስ 14 ላይ ስንገባ ልብ ላይ ያተኩራል። ልባቸው አይታወክ እያለ የልብ ነገር ይቀጥላል። ምዕራፍ 15 ላይ ስደርሱ ደግሞ የአፍ ነገር ይቀጥላል። ስለ እኔ ምስክር ትሆናላችሁ እያለ ይቀጥላል። አሁን እግር ላይ ነው የጌታ የኢየሱስ ክርስቶስ ትኩረት። ይሄ እግር ይቆሽሻል። የታጠበ ሰው ይወጣል፣ ይገባል፣ ይመላለሳል እና ወዲያና ወዲህ ይላል። ብዙ ቆሻሻ ከዚህ ዓለም በእግሩ ይዞ ይመጣል። ምልልስ ላይ ነው ትኩረቱ። ስለዚህ እግሩን ነው መታጠብ ያለበት። ሁለንተናው ግን ንጹሕ ነው አለና ይሄ ነይሄ ንጽህና የስጋ ንጽህና አለመሆኑን በሚቀጥለው ቃል ይነግረዋል። እናንተም ንጽሀን ናችሁ በምን ነገር ግን ሁላችሁ አይደላችሁም። አሁን ኤክሴፕሽን አላመጣ አሳልፎ የምሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጽሐን አይደላችሁም። አሁን ቆሻሻውን ማወቂት ተቻለ የይሁዳ ቆሻሻ ምንድን ነው? አሳልፎ ለመስጠት ውስጡ የገባው ቆሻሻ ሐሳብ የሰይጣን ሐሳብ አይደል እንዴ? የፈሪሳውያን ምክር በይሁዳ ውስጥ ገብቶ ሰይጣን ሐሳቡን አስገብቶበታል። ይሄ ነው ቆሻሻው። ሁላችሁ አይደላችሁም፣ አሳልፎ የሚሰጠውን ያውቅ ነበርና የይሁዳ ማንነት በአጠቃላይ ይሁዳ ማን ነው? ምዕራፍ 12 ላይ አውቀነዋል። ሌባ ነበር ተብሏል። በቃ እጁ ንጹሕ አይደለም። ሌባ ነበር ተብሏል። በቃ ነፍሰ ገዳይ ነው፣ ብዙ ነገር ነው ይሁዳ። ስለዚህ እዚህ ጋር ያለው መታጠብ እንዲሁ ዝም ብሎ ለትህትና ያህል የዛለታ የእግራቸውን ቆሻሻ ማራገፍ የኢየሩሳሌምን ቆሻሻ ማራገፍ አይደለም። በጴጥሮስ መንፈሳዊ ምልልስ መንፈሳዊ እግር ላይ ያለውን ቆሻሻ ነው። ጌታ ኢየሱስ ያተኮረበት በደቀ መዛሙርቱ መንፈሳዊ ምልልስ ላይ፣ በአካሄዳቸው ላይ፣ በሕይወታቸው ላይ ያለውን ቆሻሻ በዚህ ዓለም ያለውን ዕድፍ እዛ ላይ ነው ትኩረቱ። በሚያደርገው ነገር ሁሉን በእጁ በሚ ቀበልበት ሰዓት ለነሱ በቀጣይነት የሚሰራውን ነገር ነው እየነገራቸው ያለው በኋላ ያስተውሉታል። ዛሬ አስተውለነዋል። ክብር ለጌታ ይሁን። ወገኖቼ መጽሐፍ ቅዱስ እኛን በተመለከተ ቅዱሳን ካህናት መሆናችንን ይናገራል፣ አይደል? ወደዚህ ሁኔታ የመጣ ነው። እንዴት ነው በዳግም ልደት እንደሆነ ግልጽ ነው። አንደኛ ጴጥሮስ ምዕራፍ አንድ ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው የሚል ትምህርት ያስተምረናል። ወደዚህ ሁኔታ ደግሞ የመጣ ነው በምንድን ነው? በማንጻት አገልግሎት እንደሆነ እዛው ስፍራ ላይ እናገኛለን። ነፍሳችን ነጽታ ነው። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ፣ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ለምን ሲባል ዳግመኛ የተወለዳችሁ ከሚጠፋ ዘር አይደለምና በኋላ የእርስ በርስ ፍቅር በንጹህ ልብ መሆኑን ነው የሚያስተምረው። ግን ለዚህ መነሻው ሲናገር ዳግም ልደት መሆኑን ይናገራል። ስለ ዳግም ልደት ደግሞ ስናስብ ዮሐንስ ሦስትን እናያለን። ከውሃና ከመንፈስ ነው። ውሃው ምን አይነት ውሃ ነው? የሚጠጣ ውሃ አይደለም። ታዲያስ? ለአዲስ ልደት የሚሆን መታጠብ ብሎ በቲቶ መልእክት ላይ ጳውሎስ ነግሮናል። ውሃው የሚያጥብ ውሃ ነው። ስለዚህ ዳግመኛ ስንወለድ ታጥበናል፣ በእግዚአብሔር ቃል ታጥበናል። ኦኬ የታጠበ ሕዝብ አለዚህ ይሄ የታጠበ ሕዝብ አንደኛ ጴጥሮስ ምዕራፍ ሁለት ላይ ሲገባ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆኑ ተሰሩ ተብሏል። ስለዚህ ዳግም ልደት መዋጀት ወደ ክህነት ያመጣናል፣ ካህናት ያደርገናል። ካህናት ከሆንን ደሞ የዘወትር አገልጋዮች ነን። እግዚአብሔር ይመስገን ወደ መሰዊያውና ወደ መቅደሱ እንገባለን። እግዚአብሔር ይመስገን ወደ ቅድስት ገብተን እግዚአብሔርን እናመልካለን። ይሄን ለማድረግ ምን ያስፈልገናል? ሁለት መሰዊያዎች አሉ። አንዱ የናሱ መሰዊያ፣ ሌላው የወርቁ መሰዊያ። የናሱ ውጭ ነው፣ የወርቁ ውስጥ ነው። ወደ ሁለቱም መሰዊያዎች በሚሄዱበት ጊዜ የብሉይ ኪዳን ካህናት አስቀድመው በመታጠቢያው ሰን ውስጥ ባለው ውሃ እግራቸውን እና እጃቸውን መታጠብ ነበረባቸው። ዘጸአት 30። በቅድሚያ ሲሾሙ ክህነት ሲቀበሉ ታጥበው ነበረ፣ ግን ከዛ በኋላ ወደ አገልግሎት ሲቀርቡ ግን የሚታጠቡት እጆቻቸውንና እግሮቻቸውን ብቻ ነበረ እንጂ መላ ሰውነታቸውን አልነበረም። ልክ እንደዚሁ ዛሬም በአዲስ ልደት ለአዲስ ልደት በሚሆን መታጠብ የታጠበ ሕዝብ እዚህ ጋር ተቀምጠዋል። የታጠበ እግሩም ከመታጠብ በቀር ሌላ አያስፈልገውም። አሁን የሚያስፈልገን ለአምልኮ ለአገልግሎት ወደ ጌታ በምንቀርብበት ጊዜ ወደ ሰው በምንሄድበት ጊዜ የተቀደሱ ነገሮችን በምንነካበት ጊዜ በምናገለግልበት ጊዜ መታጠብ ያስፈልገን እግራችንን ለኢየሱስ መስጠት ይገባናል። በእግዚአብሔር ቃል መንጻት ይገባናል። ጸልየን ቃሉን አንብበን በፊቱ ከሆንን እንደዚህ ባለ ጉባኤ ከተገኘን ኢየሱስ አሁን ስራው ምንድነው? የማጠብ አገልግሎት ላይ ነው። የማንጻት አገልግሎት ላይ ነው። ህብረትን የመመለስ ጉዳይ ነው። ይኸውላችሁ ጌታ ኢየሱስ ክርስቶስ እሱ ከኛ ጋር ህብረት ማድረግ ብቻ አይደለም የሚፈልገው እኛም ከሱ ጋር እድል እንዲኖረን ይፈልጋል። ህብረት እንዲኖረን ይፈልጋል። በኤማውስ መንገደኞች ቤት ውስጥ ገባ፣ ከነሱ ጋር ህብረት አደረገ። ግን በኋላ ላይ እንደገና ተመልሰው እዛ ከሌሎቹ ደቀ መዛሙርት ጋር አብረው በነበሩበት ጊዜ እነሱ ከጌታ ጋር ህብረት አደረጉ። እግዚአብሔር ይመስገን። ለሎዶቅያም ያለው ይሄንን ነው ማንም ድምጽም ቢሰማ ቢከፍትልኝ፣ ወደ እርሱ እገባለሁ እሱ ከሱ ጋር ህብረት ያደርጋል ማለት ነው። እኔ ከሱ ጋር እራት እበላለሁ ካለ በኋላ ቀጥሎስ፣ እሱም ከኔ ጋር ይበላል። ሁለተኛው ነው ፣ ምናልባት ጌታ ኢየሱስ ክርስቶስ ወደኛ መጥቶ ከኛ ጋር ህብረት የሚያደርግ ብቻ አይደለም፣ እኛም ወደ እሱ ሄደን ከሱ ጋር ህብረት ማድረግ አለብን። ከሱ ጋር ህብረት ለማድረግ እግር መታጠብ ያስፈልጋል። ከእኔ ጋር እድል አይኖርህም አለው ጴጥሮስን። ወገኖቼ ከኢየሱስ ጋር ህብረት ትፈልጋላችሁ? በማኅበር መካከል ከእሱ ጋር አብራችሁ መዘመር፣ ከእሱ ጋር ጣፋጭ ጊዜዎች ማሳለፍ፣ ከእሱ ጋር መሆን፣ ከእሱ ጋር መኖር፣ እግራችሁን ስጡት ይጠበን። ያኔ ከእሱ ጋር ያለንን እድልና ህብረት እንወስናለን።